ልዕለ ሀያሉ አገር ዩናይትድ ስቴትስ በኢራን የኒውክሌር ጣቢያዎች ላይ የፈጸመችውን ጥቃት ተከትሎ ጦርነቱ በይፋ ተጀምሯል ስትላውጃለች ኢራን። ይህ ክስተት ከዚህ ቀደም ታይቶ የማይታወቅ አደገኛ ምዕራፍ ነውም እየተባለ ነው። ጥቃቱም ተከትሎ እስራኤል፣ አሜሪካና እኔ በመተጋገዝ ጥቃቱን በኢራን ላይ ፈጽመናል ብላለች። የእስራኤል ወታደራዊ ኃይል ቃል አቀባይ የሆኑት ኤፌ ደፍሪን በጉዳዩ ዙሪያ ዕለት እሁድ እንደተናገሩት አሜሪካ በኢራን ሦስት የኒውክሌር ጣቢያዎች ላይ የፈጸመችው ጥቃት ከእስራኤል ጋር በመተባበር የተከናወነ ነው። ደፍሪን አክለውም እነዚህ ጥቃቶች የኢራንን አገዛዝ ጠባጫሪነትና በክልሉ ብሎም በዓለም ላይ ስጋት የመፍጠር አቅሙን ለማስቆም ወሳኝ እርምጃ ናቸው ነው ያሉት። የአገዛዙን እስራኤልን የማስፈራራት አቅም ቀስ በቀስ እያፈራረስ ነው ነውም ብለዋል። የአሜሪካ ጦር ዕለተ እሁድ ጠዋት በኢራን የሚገኙትን የፎርዶው ኢስፋንና ናታንዝ ኒውክሌር ጣቢያዎችን ኢላማ አድርጎ በፈጸመው ጥቃት ዙሪያ ፕሬዚደንት ዶናልድ ትራምፕ ከዋይት ሃውስ ባደረጉት የቴሌቪዥን ንግግር እነዚህ የኒውክሌየር ጣቢያዎች ሙሉ በሙሉ ወድመዋል ሲሉ ነው የተናገሩት። አወዛጋቢው አነጋጋሪው፣ የአሜሪካ ፕሬዝደንት ዶናልድ ትራምፕ የኮንግረሱን ይሁንታ ሳያገኙ በድርዘን የሚቆጠሩ ሚሳይሎችን ከባሕር ሰርጓጅ መርከቦቻቸው አስወንጭፈው አነጋጋሪነታቸውን ቀጥለዋል። አሜሪካ ጥቃቱን ከፈጸመች በኋላ ኢራንም ሆነ የተባበሩት መንግሥታት የኒውክሌየር ተቆጣጣሪ ድርጅት የእነ አሜሪካ ኢላማ በሆኑት የኢራን የኒውክሌር ማብላያ ጣቢያዎች አካባቢ ሬዲዮ አክቲቭ ብክለት ይኑር አይኑር ሪፖርት አላደረጉም። ይህ የረጅም ጊዜ ጠላትን ለማዳከም የተደረገ አደገኛ እርምጃ ነው እያሉ ነው እነእስራኤል። ኢራን ግን በክልሉ ሰፊ ግጭት ሊያስከትሉ የሚችሉ የበቀል ጥቃቶችን እንደምትሰነዝር ጥቅስ አስጠንቅቃለች። ከጥቃቱ ከሰዓታት በኋላ የውጭ ጉዳይ ሚኒስትር አባስ አራግቼ በቱርክ ለጋዜጠኞች በሰጡት መግለጫ እነዚህ ሰዎች ያልተሻገሩት ምንም አይነት ያልጣሱት ቀይ መስመር የለም ሲሉ ነው የተናገሩት። በዋሽንግተን የሚገኘው ጦርነት ወዳድና ሕግ አልባ አስተዳደር እየሆነ ላለው ነገር ሁሉና ቀጥሎ ለሚመጡ መዘዞችም ጭምር ብቸኛና ሙሉ በሙሉ ኃላፊነቱን የሚወስደው ተጠያቂው አካል ነው ብለዋል አራግቺ። ጥቃቶቹን አውግዘው የዲፕሎማሲው ጊዜ ማብቃቱንም ገልጸው የተባበሩት መንግሥታት ድርጅት የጸጥታው ምክር ቤት የአስቸኳይ ጊዜ ስብሰባ እንዲጠራ ጠይቀዋል። በተጨማሪም በዩኤን ቻርተር መርሆዎች መሠረት ኢራን ራሷን የመከላከል መብት እንዳላት ጠቅሰው አውጀዋል። ኢራን የሩሲያ የቅርብ ወዳጅ ስትሆን የኢራን የውጭ ጉዳይ ሚኒስትር ሰኞ ወደ ሞስኮ በመሄድ ከሩሲያው ፕሬዝደንት ቭላዲሚር ፑቲን ጋር ለመገናኘት ማቀዳቸውም ተሰምቷል። ስትራቴጂካዊ አጋርነት አለንና ሁልጊዜም እርስ በርስ እንመካከራለን እናም አቋማችንን እናስተባብራለን ሲሉ የኢራን ባለሥልጣናት ገልጸዋል። ሩሲያ ከዩክሬን ጋር ባደረገችውና እያደረገችውም ባለችው ጦርነት የኢራን ሰዎች ሩሲያን በድሮኖች አቅርቦት መርዳታቸውን አልደበቁም። የአሜሪካን አነጋጋሪ ጥቃት ተከትሎ ታዲያ የእስራኤል ባለሥልጣናት የደረሱትን ጉዳቶች በሚመለከት መረጃን አጋርተዋል። የአሜሪካውን ጥቃት ተከትሎ የኢራን ወታደሮች እንደዚሁም ሚሳኤል ማስወንጨፊያዎች ተመትተዋል በሚል ምስል አያይዛ ያወጣቸው እስራኤል የኢራን የሚሳኤል ማስወንጨፊያዎች በኤስፋሃን፣ ቡሸህር እንደዚሁም አህቫዝ የሚባሉ ስፍራዎች ተመትተዋል ብሏል። በተጨማሪም ጥቃቶቹ በአየር መከላከያ ባትሪ ምርት ላይ የተሳተፉ ወታደራዊ ጣቢያዎች እንደዚሁም ሦስተኛው ብርጌድ ዩኤቪ የትእዛዝ ማዕከልና ከትእዛዝ ማዕከሉ አቅራቢያ በሚገኝ የዩኤቪ ማከማቻ ስፍራ ላይም ተፈጽመዋል ሲሉ ነው የእስራኤል ባለሥልጣናት የተናገሩት። የአሜሪካ ይህንን ግጭት የመቀላቀል ውሳኔ ከአንድ ሳምንት በላይ በኢራን ላይ ከተፈጸሙት የእስራኤል ጥቃቶች በኋላ የመጣ ሲሆን ይህን ተከትሎም በጉዳዩ ላይ ሌላ ተዋንያን እየተሳተፉ ማቆሚያ ወደሌለው ታላቅ ግጭት እንዳያድግ የበርካቶች ስጋት ሆኗል። እስራኤል ዓላማዬ የምትለው የኢራንን የአየር መከላከያና የሚሳይል ስርዓቶችን ሙሉ ለሙሉ ማውደም እንደሆነ ከዛም ማለፍ ሲል የኒውክሌር ተቋሞቿን ከጥቅም ውጪ ማድረግ እንደሆነ ትጠቅሳለች። አሜሪካ በበኩሏ ጥቃቱን ከሰነዘረች በኋላ በፔናገን በኩል በጉዳዩ ላይ ማብራሪያን ሰጥታለች። የመከላከያ ሚኒስትሩ በጉዳዩ ላይ ሲናገሩ ኦፕሬሽን ሚድናይት ሐመር እጅጉን የተሳካ ነበረ ሲሉ ነው የገለጹት። የኢራንን የኒውክሌር መርሃ ግብር አውድመናል ነገር ግን ኦፕሬሽኑ የኢራን ወታደሮችን ወይም የኢራንን ሕዝብ ኢላማ ያደረገ አልነበረም ብለው ጥቃቱን የማይታመንና አስገራሚ ስኬትን የተጎናጸፍንበት ሲሉ አውድሷል። ከዋና አዛዣችን የተቀበልነው ትዕዛዝን ትኩረት ያደረገ ኃይለኛና ግልጽ የሆነ ነበር ሲሉ ሄግሴት አክለውም የሃያሏ ሀገር አሜሪካ አስፈሪነትና ግርማ ሞገስ ተመልሷል ሲሉም ተናግረዋል። ፕሬዚደንት ትራምፕ ሲናገሩ ዓለም ማዳመጥ አለበት ሲሉም ተናግረዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ የአሜሪካን እርምጃ አደገኛ ሲሉ ነው የገለጹት። ነገሮች እንዳይባባሱ እንደሰጉም ተናግረዋል። ዶናልድ ትራምፕ ኢራንን ሰላም ፍጠሩ አለዚያ እጅግ የከፉ ሌሎች ጥቃቶች ይገጥሟቸዋል ሲሉ ነው የተናገሩት። አሜሪካ ከፈጸመችው ከዚሁ ጥቃት በኋላ ታዲያ በውጭ ጉዳይ ሚኒስቴር እንደዚሁም ደግሞ በደህንነት መስሪያ ቤቷ በኩል ዜጎቿ በተለይም በዛው በቴህራን ለረጅም ጊዜ የቆዩቱ በጥንቃቄ እንዲንቀሳቀሱ ራሳቸውን እንዲሸሽጉም ጭምር አስጠንቅቃለች። ከዚህ ጥቃት በኋላ የተለያዩ የጥላቻ ወንጀል ፈጻሚዎችና አመፅ አድራጊዎች የአየር ጥቃቱን በመበቀል ጥቃት ሊሰነዝሩ ይሞክራሉ በሚል መግለጫን አውጥቷል። በአሜሪካ የውጭ ጉዳይ ሚኒስትር ማስጠንቀቂያ መሠረት በኢራን ውስጥ የቆዩ አሜሪካውያን ሊጠለሉ ሊሸሸጉ ይገባቸዋል ብሏል። በቅርቡ የወጣው የአገር ውስጥ ደህንነት ዲፓርትመንት ማስታወቂያ ከኢራን መንግሥት ጋር የተያያዙ የሳይበር ተዋናዮች በአጭር ጊዜ ውስጥ በእስራኤል ኢላማዎች ላይ የበቀል ጥቃቶችን ሊሰነዝሩ ይችላሉ። በተመሳሳይም እስራኤልን አሜሪካ እየደገፈች እንደሆነ በማወቃቸው በዚህ ግንዛቤ ምክንያት የአሜሪካ አውታረ መረቦችንም ኢላማ ሊያደርጉ ይችላሉ ሲል አስጠንቅቋል። የተባበሩት መንግስታት ድርጅት አስቸኳይ ስብሰባን በዛሬው ዕለት እንደሚያደርግ የተነገረ ሲሆን አሜሪካ በኢራን የኒክሌየር ተቋማት ላይ ያደረሰችውን ጥቃት ተከትሎ የአስቸኳይ ጊዜ ስብሰባ ያደርጋል ያለው ሪውተርስ ነው ዲፕሎማቶችን ጠቅሶ ቀደም ሲል ኢራን የአሜሪካን ድርጊት አስከፊ በማለት የጠራችው ሲሆን ዘላቂ የሆኑ መዘዞች ይከተሉታል በሚልም በማስጠንቀቅ የ15 አባላቱን አካል ስብሰባ እንዲጠራ ጠይቃ ነበረ። ይህ በእንዲህ እንዳለ ኢራን የሆርሙዝ የባህር ሰርጥን እንዳትዘጋ ቻይና ታግባብ ባላት ዘንድ አሜሪካ መጠየቋ ተሰምቷል። ኢራን የሆርሙዝ የባህር ሰርጥን እንዳትዘጋ በውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኩል ነው አሜሪካ ጥያቄውን ያቀረበችው። ማርኮ ሩቢዮ በዚህ የባህር ሰርጥ ነዳጅ ነው ከሚያልፉት መርከቦች መካከል የቻይና መርከቦች ስለሚገኙበት የባህር ሰርጡ ቢዘጋ ቻይናም ተጎጂ በመሆኗ ይህ እንዳይሆን ልታግዘን ይገባል ሲሉ ተናግረዋል። ኢራን ይህን የባህር ሰርጥ ብትዘጋው አሜሪካን ጨምሮ ብዙ ሀገራት ኢኮኖሚያቸው እንደሚጎዳ የገለጹት ማርኮ ሩቢዮ ይህ ሳይሆን ቀርቶ ኢራን ይህን ውሳኔ ከወሰነች አሜሪካና ሌሎች ሀገራት ምላሽ ሊሰጡ ይችላሉ ሲሉ ማስጠንቀቃቸውን ጠቅሶ ሮይተርስ አስነብቋል። የኢራን ፓርላማ የዓለማችን 20 በመቶ የሚሆነው ድፍድፍ ነዳጅ የሚተላለፍበት የባህር ሰርጥን ለመዝጋት የቀረበውን የውሳኔ ሐሳብ ማጽደቁ የተገለጸ ሲሆን ውሳኔው ተፈጻሚ የሚሆነው የኢራኑ መሪ አያቶላህ አሊያሜኔ በሚያሳልፉት የመጨረሻ ትዕዛዝ መሆኑ ተነግሯል። አርባ ኪሎ ሜትር ብቻ ስፋት ያለው የሆርሞዝ የባህር ሰርጥ የመዘጋት አደጋ ካጋጠመው በዓለም የነዳጅ ዋጋ ላይ ትልቅ ተጽዕኖ ሊፈጥር እንደሚችልም ተነግሯል። ይህ ፍጥጫና ውጥረት ወደ ምን ሊያመራ እንደሚችል በቅርበት ዓለም ሁሉ እየተከታተለ ይገኛል። ተጨማሪ መረጃዎች አሁንም አሁንም ብቅ ይላሉ ይወጣሉ እየተከታተልሁ ወደ እናንተ ማደርስ ይሆናል።